ጤና አስጥልኝ፣ ውድ እህት ወንድሞቼ፣ እንዴት ናችሁ? ሙስሊም እህት ወንድሞቼ፣ ኢድ እንዴት አለፈ? እኛ ጋ አልሀምድሊላህ ቆንጆ ነበረ። ዛሬ በሌላ ቪዲዮ መጥቻለሁ። የመጣሁት ከዚህ በፊት ተናግሬ ነው፣ ቪዲዮ ሰርጄበታለሁ በሲንግል ቲዩብ ወንድማችን ጋዜጠኛችን በሀይሉ የሲንግል ቲዩብ አቅራቢ፣ ስለሱ ባለቤት ትንሽ ግራ የተጋባውት ነገር ስላለ እስኪ ይህንን ቪዲዮ እዩና አብረን እንመለስ።

ቤት ወንድሞቼ ስለዝች ልጅ ብዙ ማለት ይቻላል። በእውነት ነው። ከመጀመሪያው ከጸቧ ልጇ ሲጠፋባት ምናምን ብዙ መናገር ይቻላል፣ ግን እንደ እውነት ነው የምላችሁ። እኔ ሴት ነኝ፣ የሴት ልጆች እናት ነኝ። እንደዚች ልጅ ያስጠላኝ ሰው የለም። በጣም ንግግሯ፣ ድምጿ፣ ሁሉ ነገር ነው ያስጠላኝ። በቃ ሴት ልጅ በዚህ ደረጃ ራሱ ማዋረድ በዚህ ደረጃ ለንግግሩ ለከት የሌላት ልጅ ሴት እንደዚህ ሴት አይቻላቅም። በእውነት ነው የምላችሁ። መዋደድ ያለ ነው መጠላትም ያለ ነው እና ካልፈለገችው መጀመሪያ አልፈልግም ብላ የወጣችው እሷ ናት። አይታችኋል። ሁላችንም ራሱ አስተያየት ስንሰጠው ነበር። ለምንድን ነው ካልፈለገች ለምን እንደዚህ ትሆናለ? እያል ነው ነበር እሱ እንደውም በቪዲዮ በሰራው ላይ ይሄ የትዳር ነገር ነው፣ መለያየት ጥሩ አይደለም ለምናም ብሎ እኛን እንደውም እያረጋጋን ነበር። ግን ከመጀመሪያውም ከንግግሯ ከሁኔቷ ከነቤተሰቧቸው የማይረቡ ይቅርታ አድርጉልኝ። በጣም ይከብዳል እንደዚህ መናገር በጣም በጣም እናት ሆነች ለልጅዋ ትዳርና ክብር የማትጠብቅ አጎት ሆኖ ለእህቱ ልጅ የማያስብ አጎት አላየሁ። በእርግጥ ይኖራል፣ በእንደዚህ ደረጃ በሚዲያ ላይ ቀርቦ አላየሁም። እኔ እና ይቺ ልጅ የሄደችበት የምታደረገው ነገር በጣም በጣም ይገርማል። እኔ ምን እንደምላቸው አላውቅም። በጣም በጣም ያስጠላችኝ የእህት ወንድሞች በጣም ልክስክስናት በጣም ማትረባ ምን ሲል ነው? ምኑ ጋን የገባው? እሱ ለራሱ መጀመሪያውኑ ሲጀመር የሚገርመው እኮ አስደበደበችው። ሌላ ሰዎቹ እነዚህ ከአረብ ሀገር ወደን ምናምን እያሉ የሚመጡ የእሷ ስራዎች ናቸው። ነግረነዋል። የእሷ ስራ ነው። አሁንም ቢሆን አለቅህም አለቅህም እያለችው ነው። ሌላ ነገር እንዳታደርገው መጥፎ ነገር ይሄ በመጥፎ ባህል ነገር እንዳትወስደው ነው። ይሄን እንኳን ወንድ ልጅ እንደዚህ በመጠጥ እንትን ብሎ የለራሷ ለሴቷ ልጅች ወራዳ ለሆነችው ተልካ ለመጣችው ውርደቷ ነው እንጂ እሱ ወንድ ልጅ ነው። ዝሮ ዝሮ ብትደፍረው ወንድ ልጅ ደፈረች፣ ይች ባለጌ ሴት ነው የሚባለው በጣም ያናድዳል። በጣም ከሚገባው በላይ ሴት ሆኖ ሴትነትን ክብሩን የማይጠብቅበት ጊዜ በጣም ያስጠላልህት ወንድሞች ነው። እውነት ነው እምላችሁ፣ ይቺ ተገዝታ የመጣችዋት ሴት ምን አይነት ወራዳ ነው። በራሷን እንደዚህ ወንድ ልጅ አልፈልግሽም ዞር በእያላት እንደዚህ ሙጅጭ እምትል ሴተኛ ዳሪ ነው እንደ ቀጠረች እሷ ክብሯን የማትጠብቅ ሴት ምንድን ነው ምንድን ፍርድ ቤት አሳይተ ፍርድ ቤት ቁራጯ ነው። ፍርድቤት ፍርድ ቤት ሁሉ ነገር ነው ማየት የሚገባው የእሷ ቢጤ ነው ይመስላት፣ ዳኛ ጭንቅላት የሌለው እንደሷ በቃ ሲሰማት ስላየ ብቻ ልጁን የሚከለክል ይመስላታል። እንደ አያጠኑም እንዴ በምን ምክንያት ነው ቪዲዮውን አይደለም እንደ የምትሰጠው? በጣም ያሳዝናል ወንድሞች በዛ ላይ ደግሞ እዚህ ላይ እኔ በእሱም ተናልጃለሁ። መጠጥ ሲጠጣ ያስታውቃል። አንድ ሰው እየገፋው ልጅቷ እየታገለችው እንደሆነ እያየ እንደምትፈልገው እያወቀ በግድ ስትሰጠው ዝም ብሎ ይጠጣል። ያስታውቃል እኮ ማንም ሰው እንኳን ስሜቱ የመጀመሪያው ስሜት ሲኖረው ይገፋፋች። ራሴን አዞረኝ ይሻላል ብላ ስትሰጠው ዝም ብሎ ይጠጣል። እንደው እንደው አላህ ራሱን ረዳው እንጂ እና ካሜራ ማያዙ ነው እንጂ ራሱን ራሱ ነበር እዚህ ቦታ ላይ የዘፈቀው እና ወንድምእህት ወንድሞች አንዳንድ ጊዜ በሀይሉ ራሱ ራሱን የሚጨምርበት ነገር እኔ ግራ እየተጋባው ነው። በእርግጥም በዛ ባለፈው እነዛ ከዱባይ የመጣሁኝ ነኝ ያለችዋ ልጅ አጥምደውት ነው ሽጉጥ መያዙ ተረፈው። ግን ራሱን በእንደዚህ ደረጃ አይደለም መሆን ያለበት። ጥይትም እኮ እነሱም ጥይት ሊይዙ ይችላሉ። አሁንም ይሄ መጠጡ ደግሞ ትንሽ ሲያማው ማቆም መቻል አለበት። እንዴ ራሴን እያመመው ስሜት እኮ ይታያል አደለም። ወዲያውን ማቆም መቻል አልነበረበት? ፍንጭ እያ እያሳየችው ልጅቷ እንደምትፈልገው እያሳወቀችው፣ እየገፋፋች፣ እያጠጣችው እነሱ ቁጭ አድርገው ት እሱን እየጋቱት እንዴት አይነቃም? እንዴ ከዚህ ወንጀል የሚያጠራ ሰው አደል እንዴ? እዚህ ጋር በቃ ቀሽም ሆኖ ነው የታየኝ። በቃ ልክ አደለም። በዛ ላይ ደግሞ እሱ ብቻውን መንገታገት የለበትም። ስንት ወንጀል የሚሰራ ሰው የሚያሳድድ ሰው ምንድን ነው ለብቻው ገፍ ገፍ የሚለው በየቦታው? ራሱንም ለቤተሰቦቹ ማሰብ አለበት። ራሱንም አደጋ ላይ ይጥናል፣ ቤተሰቦቹንም ያስጨንቃል። እና እህት ወንድሞቼ በቃ እያንዳንዳችን መቼም ሁሌም እንደምለው አስተያየታችን እንስጣቸው፣ የማይሆን ነገር ላይ ራሳቸውን አይዘፍቁ። በቃ እቺ ልጅቷ ባለጌ ናት። እንዴት አድርጎ እንደሚፋታትም አላቅ። ምን ጊዜም አትተውም፣ እሷም ብላለች። በህይወቱ እያለ አትተውም ነግራለች። እሷ አልተውም ብላለች። አዎ ይሁንና ግን ራሱን መጠንቀቅ አለበት። ይህ ጓደኛም ቢሆን ማመን የለበት ማንም ሰው አሁን አሁን እየታመን አይደለም። እህት ወንድሞች፣ በጣም ይገርማል። አምኖት ነው ሄደው ጓደኛው ህርቶታል። እያየን ነው እያንዳንዱ ካሜራማኑ ጉግሩሜን እንደዛ አርጎ ሸጠው። በየጊዜው እያየን ነው። በራሳቸው ሰው እየተጠቆ ነው እያየ ናቸው ነው ብዙዎች ጋዜጠኞች ለምሰው። በገንዘብ ነው የሚኖረው። አሁን በፈጣሪ መታመን ቀርቶ በገንዘብ መታመን ነው ሰው የያዘው። ስለዚህ እየተክ ሰውን ራስ በራሳቸው እየተካደ ባለበት ሰዓት እናት ልጁን ልጅ እናቱ እህት ወንድሙ እንደዚህ እያሳበደ ምን እያለ ሁሉን እያየን ነው። እንግዲህ ኢትዮጵያ ላይ እንደዚህ ባለበት ወቅት እሱ ራሱን አንዘላዝሎ እያመመው ራሱ ስሜቱ አልተሰማኝም እያለ ትግተዋለች ይጋታል። መጨረሻ ላይ መችም ፈጣሪ አዳ ነው ለመጥፎ ነገር እሷ ወንጀሉን ይዛ ልታንገራግረው ነው ወይ ልትከስበት ነው፣ ግን ምንጊዜም ፈጣሪ ከእውነተኛ ነገር ላይ ስላለ አትርፎታል። ይሁን እና እህት ወንድሞቼ አሁንም ባይሆን ለወንድሞቻችን ለጋዜጠኞቻችን እኛ አስተያየት ከመስጠት አናቆምም። አስተያየት እንሰጣቸዋለን። እናንተም እንግዲህ አብራችሁን ድምፃችንን ከፍ አድርገን የሀሳባችን እንዲቀበሉ እና ራሳቸውን ተጠብቀው አገራችንም ደግሞ ከእንደዚህ ከወንድልኞች ከወንጀለኞቻችን እንዲጠብቁ እንድናደርግ ብዬ ላለሁ እንደ ሁሌም እንደምለው ጊዜያችሁን ሰጣችሁ ስላዳመጣችሁኝ ከልብ ከልብ አድርጌ አመሰግናለሁ። እህት ወንድሞቼ፣ በሌላ ቪዲዮ በሌላ አስተያየት እስክንገናኝ ድረስ ለዛሬው በዚሁ እሰናበታችኋለሁ ባይ